ኢቢኤስ እና አቅራቢዎች ላይ አደጋ ያመጣው ቪዲዮ ጉዳይ አንድ አመት ከስድስት ወር፣ በመንጋ ደፈሯት። በፌሮ ብረት ማህጸኗን ወጉት። አካሏ በሙሉ በደም ጨቀየም። የማህጸን በሽተኛም ሆነች። በዩኒቨርሲቲው ቅጥር ግቢ ለልመና ወጣች። በትምህርቷ ትልቅ ቦታ ተመኝታም ጎዳና ወደቀች። ሩቅ አስባ ባጭሩ ቀረች። ልጄ ታምራ ትጦረኛለች ያለ ወላጅ ሙሉ ቤተሰብ በሐዘን ተበተነም። በማህፀን ብረት ለሰው ልጅ የማይገባ ግፍም ተፈጸመም። ይህንን እጅግ አሳዛኝ ቪዲዮ ኢሁድ ምሽት ኢቢኤስ ካስተላለፈ በኋላም ብዙ መከራ ደርሶበታል። ቪዲዮን ከዩቱብ ማስወረድ ወይም ማስጠፋት፣ ኤዲቲንግ የሚሰራበትን ኮምፒውተር መውሰድ፣ አቅራቢዎችን ማሰርና ማስፈራራት ለመሆኑ ይህ ጉዳይ ከመንግሥት ጋር ምን አገናኘው? መንግስትን ያን ያክል ምን አስጨነቀው? ዝርዝር መረጃ ይዘናል። እስከ መጨረሻው አብራችሁን ቆየው። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ፣ ሐሳብ አስተያየታችሁን ኮመንት ላይ በማስቀመጥ አብሮነታችሁን እንድታሳዩ በአክብሮት እንጠይቃለን። እንዲሁም ቪዲዮን ሼር በማድረግ ይሄታችን ድጋፍ እንድታገኝ እንተባበር። አብረን እንቆይ። ከባድ የህይወት ፈተና የታየበት የብርቱካን ሕይወት። ብርቱካን ተወልዳ ያደገችው ምስራቅ ጎጃም ሲናን ወረዳ ነው። ብርቱካን አባቷ መሰደዱንናም እናት በወልድ ምክንያት ሕይወቷ ማለፉን ትናገራለች። ብርቱካን እስከ ስምንት ዓመቷ ድረስ ከአያቷ ጋር ካደገች በኋላም የሰው ቤት ገብታ እየሠራች ትምህርቷን እየተማረች ነበር። እስከ ስምንተኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሠራው ከባድ ሥራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀመረች። በዩኒቨርሲቲ የሁለተኛ ዓመት ተማሪ ሆነች። ምሽት ከላይብረሪ ስትመለስ በግቢ ውስጥ ርብሻ ተከሰተ፣ የምትለው ብርቱካን ከውስጥም ከውጭም ተኩስ ነበር፣ ቶሎ አምልጡ በማለት እዚህ መኪና ግቡ ብለው ይዘውን ጫካ ገቡ፣ ትላለች አሰቃቂውን ሕይወት ታሪኳን ስትጀምር። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለውን ጫካ አስቀመጡን። በጣም የመከራ ጊዜ ነበር። የሚበላ የሚጠጣ ማግኘት አስቸጋሪ ነበር፣ ትላለች ብርቱካን። ጊዜው ሄደም አመት ከስድስት ወር ተቆጠረ። አሁን ሥራችንን እንጀምር በማለት ሁላችንንም ልብስ አስወልቀው አሰለፉን። እኔ ስድስተኛ ነበርኩ። እየተፈራረቁ ነበረ የሚደፍሩን። ከዛ በኋላ ሰውነቴ ደንዝዟል። የደነዘዛውን ሰውነቴን በፌሮ ይወጉት ነበረም። በስድስተኛ ቀኔ ስነቃም ደሜ እየፈሰሰ ነበር። ነገ ሕይወቴ ይለወጣል፣ ነገ የጥሩ ቦታ ደርሳለሁ ያልኩት ልጅ መጨረሻው እንደዚህ ሲሆን በጣም ከፋኝ። ሕይወቴን በምን መልኩ ነው የሚቀጥለው? አይዞሽ የሚለኝ ሰው የለኝም። መጨረሻ ላይ የጎዳና ተዳዳሪ ሆንኩኝ ትላለች እጅግ ልብ ሰባሪውን ታሪኳን ስትቀጥል ከተደፈረች በኋላም በማርገዟ ልጅ ወለደች። እሷም ታማሚ ናት። መለወጥ፣ መደገፍ፣ ህይወቷ ድጋሚ እንዲለመልም ተስፋ እንዲኖራት ትፈልጋለች። ከዚህ ጋር በተገናኘ የኢቢኤስ አቅራቢዋ ሉላ ገዙ ተወስዳ መታሰሯ በስፋት እየተነገረ ነው። ከትላንት በስቲያ የኢቢኤስ ጋዜጠኞች ሳይቀር ስቅስቅ ብለው ያለቀሱበት ዘግናኝ ድርግት የተፈጸመባት ሴት ራሷን መከላከል በማትችልበት ያ ሁሉ ግፍ በኦሮሚያ ክልል ተፈጸመባት። ድጋፍ እንዲደረግላት ብለው ወደ ስቱዲዮ ጋብዘው እውነቱ እንዲወጣም አደረጉ። በምን ምክንያት እንደሆነ አይታወቅም፣ ቪዲዮ ከዩቲዩብ እንዲወርድ ተደርጓል። የኢቢኤስ ኮምፒውተሮችም መወሰዳቸው ተሰምቷል። የኢፌዴሪ መከላከያ ሠራዊት አዛዥ ፊልድ ማርሻል ብርሃኑ ጁላም በወቅቱ የታገተ ሰው የለም ያለ ሲሆን የኢፌድሬ ጠቅላይ ሚኒስትር ዶክተር አብይ አህመድ ወታደሮች በአካባቢው ቢሰማሩም ታጋች ግን እንደሌለ መገለጹን ተናግረው ነበር። የአሁኑ የአገሪቷ ፕሬዝዳንት አያጽቀ ስላሴ በተባበሩት መንግስታት ድርጅት ውሸት ነው ብለው እንደነበረም ይታወሳል። ንጉሱ ጥላውን የታገተ የለም ማለታቸው በወቅቱ መነጋገሪያ ሆኖ ነበረም። ብዙዎች ይህንን ሐሳብ ሲቀባበሉ በእውነት ተደብቃ አትቀርም በማለት ጽፈዋል። መረጃ ይወጣብናል ያለው ቡድን ኢቢኤስ ቢሮ አምርቶ ከደምቢዶሎ ተማሪዎች መካከል በፈጣሪ ተአምር ያመለጠችው ልጅ ስቃይዋን የገለጸችበትን ቪዲዮ ከዩቱብ ከማስወረድ ባለፈም ፋይሉ የተጫነበትን ኮምፒውተርናም ካሜራ መውሰዳቸው ተሰምቷል።